የሴት አርበኛ ወይዘሮ ልክየለሽ በያን። የአርበኝነት ዘመን ትውልድና እድገት የወይዘሮ ልክየለሽ በያን አባት በያን ኢብሳ ሲሆኑ እናታቸው ወይዘሮ ይጎዝጎዙ ሽብሩ ይባላል። ልክየለሽ በያን በድሮ አጠራር በከምባታ አውራጃ በወሳና ከተማ በ1902 ዓ.ም ተወለዱ። በአካባቢው ወግና ባህል ያደጉት አርበኛ ልክየለሽ የአብነት ትምህርት ተከታትለው ዳዊት እስከ መድገም ደርሰዋል። በነበራቸውም የማንበብና የመጻፍ እውቀት ተጠቅመው የሚፈልጉትን መልእክት ማስተላለፍ ይችሉ ነበር። አርበኛ ልክየለሽ ለአቅመ ሄዋን ሲደርሱ እንዳደጉበት ማህበረሰብ ባህልና ወግ ትዳር የመሰረቱት በልጅነታቸው ነበር። የወይዘሮ ልክየለሽ በያን የአርበኝነት ዘመን። አርበኛ ልክየለሽ በያን ፋሽት ኢጣሊያ በ1928 ዓመተ ምህረት ኢትዮጵያን ለሁለተኛ ጊዜ በወረረችበት ወቅት የአያታቸውን የአቶ ሽብሩ ጤናውን ጠመንጃ ይዘው የከምባታ አውራጃን ጦር አስከትለው ከዘመቱት በደጃዝማች መሸሻ ውልዴ አዝማችነትና በፊታውራሪ ውልጻድቅ ሻምበል አዛዥነት ወደ ሰሜን የጦር ግንባር ተንቤን አቢአዲን ከረን ወርቅ ግዛ ወንዝ መዝመታቸውንና ብሎም ከማይጨው ከታላቁ ጦርነት ብለው በአራት ሴት አቅም ለመስራት የሚከብዱ ልዩ ልዩ ጀብዶዎችን ፈጽመዋል። አርበኛዋ የሀገራቸውን ነፃነት ለማስቀደም በወቅቱ የአራት ወር ተኩል ህፃን ልጃቸውን ትተው በመሄድ ሀገር ከሚስት ከልጅ ከባልና ከቤት ጭምር ሁሉ እንደሚበልጥ በተግባር ያሳዩ ሃሞ ተመራራ ጀግና እናት አርበኛ መሆናቸውን በተግባር አስመስክረዋል። የሰሜኑ ጦርነት በኢጣሊያ በላይነት ከተጠናቀቀ በኋላ አርበኛ ልክየለሽ እንደ ሌሎቹ አርበኞች ሁሉ ወደ ትውልድ አካባቢያቸው ተመልሰዋል። በኋላም በ1930 ዓ ቀንደኛ የፋሽስት ባንዳ የነበሩትን ቀኝ አዝማች ኩንቢን በመግደል ናስማ ስር ጠመንጃቸውን በመማረክ ጫካገ። በተመሳሳይ ዓመትም ከባለቤታቸው ከበቀለ ካሳይ ጋር በመሆን በድንገት ተኩስ በመክፈት በርካታ የፋሽስት ወታደሮችን ከገደሉና ካቆሰሉ በኋላ በጊዜው አጠራር አንድ በውሃ የሚቀዘቅዝ መትረጊስ ከጠላት መማረክ ችለዋል። መትረየሱንም በወቅቱ የተሻለ እንቅስቃሴ ለነበረው ለራስ አበበ አረጋይ በማስረከባቸው ታሪካቸውን የበለጠ እንዲጎላ አድርጎታል። መስከረም 1931 ዓ ም ሮቤ ወንዝ አጠገብ ሲዋጉ ባለቤታቸው ውጊያው ላይ በመገደላቸው የባለቤታቸውን አንገት ቆርጠው ለመውሰድ የመጡትን ባንዳዎች ከባለቤታቸው ወገብ የነበረውን ቦምብ በመወርወር አራቱንም በመግደል ሬሳው እንዳይማረክና በአግባቡ እንዲቀበሩ አድርገዋል። ባለቤታቸው ይመሩት የነበረውን አንድ ሻምበል በተለየ ተኳሽ ጦር መሪነት በመረከብ በሚገባ አዋቅተው። አርበኛዋ በአንድ ወቅት ከጠላት ጋር በመዋጋት ላይ እያሉ የጦሩ ሚዛን ወደ ጠላት ሲያመዝን ቦታቸውን ለቀው አፈገፈሉ። በወቅቱም ወይዘሮ ልክየለሽ በያን በጦር ሜዳ ውሏቸው ሁልጊዜም የኢትዮጵያ ሰንደቅ ዓላማ አይለያቸውም ነበር። ያን ቀን ግን ትግል ላይ እያሉ ድንገት ሳያዩ ተወደቁ ጥለውት ሄደዋል። መንገድ ላይ እያሉም ሰንደቅ ዓላማ ለመያዛቸው ትዝ ሲላቸው ወይን የኢትዮጵያ ረስችሻለሁ ከሞትሁም ልሙት እንጂ ሰንደቅ ዓላማዬን በፍጹም ለኢጣሊያ አላስረም ብለው ወደ ኋላ ተመልሰው ሲሄዱ ውጊያ ውስጥ በመግባታቸው በጠላት ጥይት ቆሰሉ። አርበኛዋ ቆስለው ከወደቁበት ቦታ ላይ እንዳሉ በጠላት ወታደሮች ተማረኩ። የጠላት ወታደሮችም ከፍተኛ እንግልትና ስቃይ አድርሰውባቸው በወቅቱም ጣሊያኖች ኢትዮጵያውያን ምርኮኞች የኢጣሊያን አገዛዝ አሜን ብለው እንዲቀበሉ በተለያዩ ጥቅማጥቅም ይደሏቸው ስለነበር ወይዘሮ ልክየለሽ በያን ግን በጠላት ጥቅማጥቅም ፈጽሞ ሊደለሉ አልቻሉ። ኢጣሊያ ኢትዮጵያን ከተቆጣጠረች በኋላ ወይዘሮ ልክየለሽ በያን ሴቶችን በማሰባሰብና በማደራጀት ለውስጥ አርበኞች ስንቅ እንዲያዘጋጁ ያደርጉ ነበር። ጥጥ በማስፈተን ልብስ አሰርተው ያለብሳሉ። በየዱር ገደሉ ቆስለው ለወደቁትን የሀገር በቀል ሕክምና ዘዴን በመጠቀም እንዲታከሙና በምግብ እንዲያገግሙ ያደርጉ ነበር። ወይዘሮ ልክየለሽ በያን የተሰጣቸው ሽልማት አርበኛዋ ከጠላት ጋር ፊት ለፊት ባደረጉት ተጋድሎና የኋላ ደጀን ሆነው ባደረጉት ያልተቋረጠ ከፍተኛ ድጋፍ በ1942 ዓ ም ከድል በኋላ ግርማዊ ቀዳማዊ አፄ ኃይለ ስላሴ በኢትዮጵያ አርበኞች ባከናወኑት የሽልማት ስነ ስርዓት ላይ ወይዘሮ ልኬለች በያን በመገኘት በአርበኝነት ያደረጉት ተጋድሎ እና የከፈሉት መስዋዕትነት እጅግ ከፍተኛ ስለነበር አምስት የተለያዩ የአርበኝነትና የጀግንነት ኒሻኖች ተሸልመዋል። የወይዘሮ ልክየለሽ በያን ህልፈተ ህይወት። ቆራጧ የሴት አርበኛ ወይዘሮ ልክየለሽ በያን ባደረባቸው ሆመን ምክንያት በጥቅምት ወር 1964 ዓ ም ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም በአዲስ አበባ በመንበረ ጸባዖት ቅድስት ስላሴ ቤተክርስቲያን ከፍተኛ መንግስት ባለስልጣናት በተገኙበት ተፈጽሟል።